ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ቅመሜን ከወደ ኢንስታግራም ይዤያት መጥቻለሁ። እንደዚህ መር ብሎባት ድምቅ ብላ ሽብርቅ ብላ ፏ ብላ አቤት አቤት! ምንድን ነው እንደዚህ ማብራት? ግን አብራችሁ እኮ እንደ ኮኮብ ማለት ነው። እንደዚህ ውበትን ድፍት አድርጉባት። የልደቷ ፎቶ ነው እንግዲህ፣ ያው ሰሞኑን ፖስት ያልተደረገ ለክፉ ቀን የተቀመጠ። ለመቼ ነበር ያስቀመጥሽው ግን ይሄን ፎቶ ሃይሚዬ ለመቼ ቀንሽ ነበር እንደዚህ ሞሽረሽ ያስቀመጥሽው? ና እምር ብሎ ባታል ኔ ቆንጆ ይመርብሽ። ሁልጊዜም ሳቂልን፣ ሁልጊዜም ደስተኛ ሁኚ። አንቺም ብሩኬም፣ ሁለታችሁም ደስተኛ ሆኑልን። ሁለታችሁም አይክፋችሁ፣ ፈጣሪ ከክፉ ነገር ይጠብቃችሁ። እናንተ ብቻ ደህና ሁኑ፣ ድመቁ፣ መሩ። ሌላው ትርፍ ነው። እናንተ እንደስ ካላችሁ እንግዲህ ምርጫችሁ ምርጫችን ነው። ፏፋሽ በሉ ቢከፋንም ቢደብረንም፣ ቢያመንም ምንም ማድረግ አይቻልም። የእናንተ ኑሮ እኛ እንኖርላችሁም እናንተ ናችሁና እንደዚህ ያምሩባት። ስለ ሁሉም ነገር እግዚአብሔር ይመስገን ብላ ፖስት አድርጋለች። አሜን እግዚአብሔር ይመስገን፣ ለሱ ክብር ምስጋና ይገባል። የእውነት በጣም እሱ እንግዲህ የምትውጁ የምታመልኪው አባትሽ ፈጣሪ አምላክሽ ምንጊዜ የሚጠብቅሽ ከጎንሽ አይ ላይ ከጎንሽ ይሁን ምንጊዜም። እንደኛ ኃጢአት አይደለም መዳን ያለም እንደኛ ክፋት አይደለም። እግዚአብሔር ምንጊዜም እረኛችን ነው፣ ጠባቂያችን ነው። ከጎናችን አይጠፋም። ምንም ብንበድልም ምንም ብናጠፋም አባት ልጁን አይተውም እና ክርስቶስ ደግሞ እኛን አይተውም እና ፈጣሪ ይጠብቅሽ ነው የምለው። የኔ እናት አይዞሽ፣ የኔ ቆንጆ። ሰሞኑን ደግሞ በአለባበሱ አመቷቸዋል። እንግዲህ አንዳንዶቻቸው አለባበሶች ጡስሽ ታየ፣ እግርሽ ታየ፣ ባስሽ ታየ እያላችሁ ነው እና በእርግጥ እኔም አልደግፍም ይሄን ነገር እኔም አልደግፍም። ግን ደግሞ የልደቷ ፎቶ ነው በቃ ፏት በል ምንም ማለት። የሰው ልጅ ስንት ነገር ይሰራል። ስንት ነገር ለልደቷ ብቻ ነው ይሄንን የለበሰችው፣ እስካሁን አይተንባት አናውቅም። ሁለተኛ ደግሞ ፎቶ ላይ ብቻ ነው እንጂ እንደምታዩት የልደቷን ቀን ልታከበር የመጣች ቀን የለበሰችውን ቀሚስ አይታችኋል። ከምንም ከዚህ ቀሚስ ጋር አይገናኝም፣ እና ለፎቶ ብቻ ነው የተጠቀመችው ይሄ ልብስ። ስለዚህ ኖርማል ነው አንዳንዴ አየት አድርጎ ማለፍም መልካም ነው።